ከዛ ሶስት ሰንሰል ሰራና አንድ ሁለት ሶስት እዚህ ጋር ሶስት ሶስት አቋም ሶስት ሰንሰል ሶስት አቋም ሰርቻለሁ። አሁን ደግሞ ሶስት ሰንሰል ሰራና ይሄን ክፍተቱን ትቼ እዚህኛው ክፍተት ላይ ይሻገራለሁ ማለት ነው። ይሄ ከላይ ያለውን አልሰራበትም። አንድ ይህ ካልተጸዳቸው ብሮን በጣም ብረው ብታጸዱት አሪፍ ነው። አንድ ሁለት ይህ ሁለተኛ ነው። ሶስት ሶስት አሁን ሶስት ንሰልጠራለሁ አንድ ሁለት ሶስት እዛው ላይ ጠልፋለሁ። ሁለት ሶስት ሶስት አቋም ሶስት ሰንሰል ሰራኝ ማለት ነው። ከዛም አሁንም ሶስት ሰንሰል ይሰራለ አንድ ሁለት ሶስት አሁንም እዚህ ጋ ክፍተቷ ላይ ነው የሚሻገረው። በሶስት ሶስት ሰንሰል ሰራለው አንድ ሁለት ሶስት። ከዛ እዛው ላይ ክፍተቱ ላይ አንድ ሁለት ሶስት አንም ሶስት አቋም ሰራው። ከዛ ሶስት ሰንሰል ሰራለው አንድ ሁለት ሶስት ምን መጨረሻዋ ክፍተት ላይ ሽከራለሁ ሶስት አቋም እዚህም ሰራለሁ። ሶስት አቋም ሶስት ሰንሰለ ሶስት አቋም አንድ ሁለት ሶስት ጨረስ። ከዛ ሶስት ሰንሰል ሰራና እዚሁ ላይ ደግማለሁ አንድ ሁለት ሶስት ከዛ እዛው ላይ አንድ ሁለት ለሶስት ሰርቻለሁኝ ከዛ አሁንም ሶስት ሰንሰል ሰራና፣ እዚህኛው እዝኛው ጋ አሻገራለሁ ሻገራለሁ አንድ ሁለት ሶስት እዚህ ጋ እጨርሰዋለሁ ማለት ነው፣ የመጀመሪያው ክት ላይ አሁን እንደዚህ አንጠልፍ እንድንዘጋ ስንፈልግ እንደዚህ አንጠልፎ ዝም ብለን ነው የምንዘጋው ማለት ነው። ቀጥታ ሄደን እንደዚህ ጠልፍ እናመጣ እና ዝግት ነው እንደዚህ ዘጋው ሲል ጨረስኩኝ። አንድ የጠልፍ ና አንድ አንድ ሰንሰል ሰራ ና ቆርጠዋለሁ። ደግሞ ይህንኑ ከዛ የታችኛውን ከለር እቀጥላለሁኝ። ተሻለ እንትን እንዳመጣ በዚህ መጨረስ ትችላላችሁ እስከፈለጋችሁት እንትን ድረስ ማለት ነው። እኔ በዚህኛው መጨረስ ስለፈለኩኝ ደግሞ ይሄኛውን ጀምራለሁ። በዚህ ነው የምጀምረው። ይህንንም ልክ እንደቀድሞ ጫፍ ላይ አንዷ ክፍተት ላይ እንደዚህ ማዕዘኖች ላይ አንዷ ላይ ጀምረዋለሁ ማለት ነው። እዚህ ጋውን አራት ማዕዘን እየሰጠን ነው። ይህኛውን ስንጀምር አራት ማዕዘኑ ዳናርኩ ብል ይሰራ ማለት ነው። እዚህ ጋ እናስረዋለን። እንደ በፊቱ እንደጀመር ነው። ምንም እንትን የለውም። ማቋጠር ብቻ ነው የሚያስፈልገው ማለት ነው። ከዛ እንደዚህ እንዳንድ ሰንሰል እንዳንድ አቋም ተቆጠረኛው አንድ ሁለት ሁለት ሁለት ሰራ ሁለት አቋም ሶስት ሶስት አሁንም ሶስት እንትንሰራለሁ ሶስት ሰንሰን አንድ ሁለት ሶስት እዛ እዚህ ላይ ይገባለሁ እዛው ላይ አንድ ሁለት ሶስት ከዛ ሶስትን ስልሰራለው አንድ ሁለት ሶ አንድ ሁለት ሶስት ከዛ እዚ ጭማ ክፍተት ላይ ይሻገራለው። እዚህ ጋር ሶስት አቋም ብቻ ነው የምሰራ አን ሁለት ሶስት ያው እንደዚህ ነው። ከዛኑ ሶስት አንሰልሰራና አንድ ሁለት ሶስት እዚህኛው ላይ ይሻገራሉ። አንድ ሁለት ሶስት እዛ ሶስት ሰንሰል አንድ ሁለት ሶስት፣ እዛው ላይ ሶስት አቋም አንድ ሁለት ሶስት፣ ከዛ ሶስት ሰንሰል አንድ ሁለት ሶስት፣ እዚህ ክፍተት ላይ ሶስት አቋም ብቻ ነው ምንሰራው እዚህ ላይ አንድ ሁለት ሶስት ሶስት አቋም ሶስት ሰንሰል ሶስት አቋም ሶስት ሰንሰል ሶስት አቋም ከዛ ሶስት ሰንሰል ሰርተን እዚ ጋ ደግሞ ሶስት አቋም ማለት ነው። ከዛ አሁንም ሶስት ሰንሰል ሰራና አንድ ሁለት ሶስት ሰንሰል ሰራና እዚችኛው ክፍተት ላይ ነው የሚሻገረው።